ምን እኔ ልንገርሽ ሰኒ ማለት ነው፣ መዲና ሚወት አድርጌ ሰኒ ማለት ነው። አንድ ወግናችሁ አንድ ወግናችሁ ስትለኝ አው ወግናችሁ ካልሽኝ አው የሃይምዬ እህት ነኝ ስላት ነው፣ ነቅላ ያወረደችኝ። ገባሽ? ነቅላ ያወረደችኝ። አወግነሽ ነው ካልሽኝ ያው የሃይምዬ እህት ነኝ ስላት ነው፣ ነቅላ ያወረዳችኝ። እሷ ግን ዘቅዝቃ ከፈለገች እኮ መቁረ አላየሁትም። አላየሽውም እንዴ? እንዴት ነው ማያስታውቀው? ፕሮፋይል አያስታውቅም እንዴ? ራሱ ምን አድርጓል ብሎ ነው። እስክሪን ሪከርድ እያረጋችሁ ነው መሰለኝ። እኔ እስክሪን ሪከርድ ካረጉ ባታረጉ እኔ ታፊ ምን አይደለም። ምክንያቱም ማለት ነው እዚህ ችግር ማወራው ቆይ ቆይ፣ እዚህ ችግር ማወራው ግሩፕ ሳይሆን አደባባይ ስለሆነ ነው። ተረጋጊ ውዴ ተረጋጊ። እኔ የኔ መረጋጋት አይደለም እንደዚህ አይነት ሰዎች ማለት ነው። እናንተ እንደዚህ አይነት ሰዎች ማለት ነው ሲጀመር በሌላ አካውንት ታይሚን እየዘቀዘቀው ነው። በውስጥ እኮ ዋትስአፕ ላይ የሚያወሩት ሌላ ነገር ነው መበሻ አደለ። እኛ ሁሉንም ነገር እየሰማን እኮ ነው ውስጥ እኔ ምንም ሳይሰራ ብሩኬን ሳይነካ እያሉ ነው አሽሙረኛ ነች ትላልክና፣ ተናልጄ ያወራሁት ገባ። ለምንድነ ያስወረደችኝ? ነገሩ ሳያልቅ ለምንድነ ያስወረደችኝ? በራሷ ቤት ለምንድነ ያስወረደችኝ?

የሁሉም ሰው ችግር እኮ አሁን ከቡርክና ከሀይሚ እኮ አይደለም የሀይሚም ሀይሚም ወግ ነው የሚሳደበው ቡርኬንም ወግ ነው የሚሳደበው ከሀይሚና ከቡርኬ እኮ አይደለም ችግሩ ችግሩ እርስ በራሳችን ስለሆነ ችግር ፐርሰናል ችግር ካለበት ቆይ ጨርስ ፐርሰናሊ ችግር ካለበት እኔን ከኔ ጋር ተጨርስ ወይም ከኔ ውስጥ ካሉ ሰዎች ጋር ተጨርስ እንጂ ማለት ነው ለውአዲሴ ችግር የለውም ፐርሰናሊ ችግር ሳይኖርበት ዘምር ማ ይ ሱሱ ማለት ነው ማታ ማለት ነው ገስት ሰርተውታል። ይሄኛው ነገር ይሄኛው ነገር ገስት ተሰርተውበታል። ለምሳሌ ማታ እኛ ዛሬ የመጀመሪያ አይደለም አሁን የሰራ ነው ማታ ተሰርተውበታል። የሆነ ቤት ነገር ግን እሷ የኛ ፐርሰናል ችግር ኖሮባት ነው እንጂ ወስዳ የዘቀዘቀችው። የፐርሰናል ችግር ባይኖርባት ኖሮ የማታ እንትን ገስት የተሰራበት ወስዳ ተዘቀዝቅ ነበረ። ገባሽ? እንደገና ደግሞ ይሄ በሱፊ ቃል የሚያወራው ሁሉ ጊዜ ትክክል ነው፣ ግን መሀል መሀል ላይ ማለት የሚሰደብ ንግግር ነበረ። ስለዚህ እሷ ዛሬ ማንም ይሄድ የለ አድናቂ አታሽቃብጡ። ስለዚህ ለዛ ነው ነገር ዛሬ ቡርኬን ስለተሳደባ ነው እነሱ

ለምን አስፈለጋ? የእኛን ቤት መዘግዘቁ እሱ ብሩኬ እንደዚህ ነው ላ ሀይሚ አልሰደበ ይታረቁ፣ ሌላ ሰው አጨምሩ ነው ያለው። እንግስኪ ይሄ መጥፎ ነው ብላችሁ አምጥታችሁ ልቀቁ። ድምፁን ለምን አለቁ እና ታዲያ እንደዚህ ከሆነ የእኛን ቤት መዘግዘቁ ለምን አስፈለገ? ወረድ፣ ይሄን ነገር ፈለጋ ነው። ልጁ እኮ ከመጀመሪያም ጥሩ ነገር ይሰራል ግን ትንሽ ነው ትንሽ ቢሆን እንጂ እኔ ምንድን ነው የተኛ ቦታ ነው የተሳሳተ? እኔ ገረኝ። እሺ የተኛ ቦታ ነው የተሳሳተ አላልሽኝ? ብሩኬ ነው እንትን ሱሲ ሀይሚን ምንድን ነው አደረጋችሁ ብሎ አውርተዋል። አንዴ ብቻ ምን አደረጋችሁ ቡሩኬ ቤት ሀይሚ ቤት ለቀቀው። ቢዶ አይኒሽ በደም አይተዋል።

ሁሉም ማለት ነው። እኔ አይቻለሁ፣ ሁሉም አይቷል። ግን አይተሻል ሱሲ። ምንድን ነው ማለት ጥፍር ያለ ቆሻሻ ያኔ ማለት ነው የነበረው ሲጀመር እኮ እናንተ እውነት የሚያወራ ሰው እኮ ሰው አይወድም፣ በፍጹም አይወድም። ሚሳሌእነት ማለት ቪዲዮ እየሰዳ ያበለሸ ቦታ አንድ ነገር እሱ ለምንድነው የሚታሳየው? ነገሩን ለምንድነው በትክክል ያ ነገሩን ጡንቻ ለምንድነው የሚታሳየው? ምናምን አያስብል እሱ ምን አገበ ሲለ ጡንቻ። ኦኬ፣ አንቺ አሁን የሱ ነገር ያነብ ያ ቦታ ነው ያናደደ ያናደደችው፣ ለዛ ነው ቃልዬ። ማለት ስለዚህ ቡሩኬ ስለሳደበ ነው እናቴ እዚህ ጋር ገጽ የሰራችው ምናምን አለች። ስሟን ከጠራሽ ማለት ነው ቃሊ ደግሞ ምን እንዳለች ታውቂያለሽ። እናንተ የሊዱ ጊዜ ምን እያላችሁ ነበር? አሁን ለምን እንደዚህ

የሆነ ከሰማሽ አ ወይ ወይ ትክክል ናችሁ እናንተ። ትልቀን ይመጣል፣ ጠብቂ። በቅርብ ነው ይሄ።

ወደድሽም ጠላሽም መዲና፣ አንድ ነገር ልንገርሽ፣ ለሁላችሁም ማለት ነው። ማንኛውም ሰው የፈለገውን ሰው አምጥቶ ስድብ ሳይጨምር ምንም ሳይጨምር ማንም እንዲያድግ ገስት የመስራት መብት አለው። የሰው ገስት እስታልተሳደበ መረጃ እስተሌለው የሰው ገስት አምጥቶ መዘግዘግ ማንኛውም ሴት አትችልም። አስረግጬ የምናገረው ከተሳደቡ የእሷን ስም ጠርተው ብሩኬን አንስተው ከተሳደቡ እንጂ ቢሳደብም እኮ ልጁን ነው አምጥቶ እንጂ መዘቅዘቅ፣ የማን ምን አገባው? የማንንስ ገስት ቢሰራ ሱሱ፣ እስቲ መልሽልኝ። ለዚህ ቤት መዘቅዘቅ ይሻላል? ልጁን አምጥቶ መዘቅዘቅ ይሻላል? መልሽል ሱሱ፣ ሚዩታንሽና። ቆይ ምሳሌ ቢያጠፋ እንኳን ማለት ነው፣ ቢያጠፋ እንኳን ልጁ ቢያጠፋ እንደው ብሩኬን ቢናገር ራሱ ምንድነው ማድረግ ያለበት? ቤቱን አምጥቶ ልጁን መዘቅዘቅ ይቻላል። ለምንድን ነው ገስት የሚዘቀዘቀው? ገስት የመስራት መብት እያንዳንዳችን አለን። እኔ ዛሬ ብሩኬን ብቻ ነው የምሰራው ካልኩ የፈለግኩት መስራት እችላለሁኝ። ቤት መዘቅዘቅ ግን ሀይኒ ተዘቅዝቃለች አብራ ማለት ነው። ነገር መቆስቆስ ይሆናል። እሺ ሳታቅ ነው ተባለ። ቤት መዘቅዘቅም አይቻልም። ሀይኒን ብቻ አይደለም፣ ማንኛውም ሰው ፕሮፋይል መዘቅዘቅ አትችልም ያለ ማንም ፍቃድ ማንም እስታልተናገረሽ እስታልሰደበሽ ብሩኬን ተነስቶ እስታልሰደበ ሀይሚን ተነስቶ እስታልሰደበ ድረስ ምንም ቢያደርግ የማንንም ገጽታ አምጥቶ መዘቅዘቅ ማንም ሰው መብት የለውም። ማንም ሰው እዚህ አንድ ሰብስክራይብ አንድ ላይክ ከአንድ ሼር ነው የሚያደርገው። ሁልሽም አንድ እኩል ነሽ። እኔ ነኝ የበላይ እኔ ነኝ የበታች አትበይ። ሁሉም ሰው አንድ አይነት ሰው ነው። የማንንም ገጽታ መዘቅዘቅ ማንም ይሄን ቤት ነው ምን ችግር ምን ችግር አለ? ቤት ምን ተደረገ ተደረገ ምን ተደረገ ምን አረግ? የተወራ ነገር የለ የአማን ነገር የለ ነገር የለ አለ ምንም አይነት ነገር ምንም አይነት ነገር ሼር የማድረግ መብት አላችሁ። አሁንም ቢሆን የወለሽ ብሩኬን እንድትጠሉት የሚያሴሩት ሴራ ነው። እናንተ ደግሞ ብሩኬንም ሀይሚንም ይዛችሁ ተጓዙ። እነሱ እንደው እርስ በራስ ለማጋደል የሌለ ነገር አጀንዳ እያመጡ የሌለ አጀንዳ ይፈጥራሉ። አክስሟቸው፣ ዝም በሏቸው። የማንንም የመስራ መብት አላችሁ። አንድሽ ደግሞ የማንንም ገት የመዘቅዘቅ መብት የለሽ። የሰደበሽን የነካሽን ሰው ትነክ ያለሽ የደረሰብሽን ሰው ትነክ ያለሽ እሱም በማስረጃ ማስረጃ ስትላት፣ አንዳችሁ የማንንም ቤት የመዘቅዘቅ መብት የላቸውም። ሱሱ ይሄንን ነው የምነግርሽ። እኔ ማንም ቢስት እንደው ተሳደበ ራሱ ብሩክን ቢባል ልጁን አምጥቶ ነው መዘቅዘቅ መብት ያላቸው ልጁን ቢሳደብ እንኳን ማለት እንጂ ቤታቸውን አይደለም የሚዘቀዘቀው። ሩታ ራሱ ያለች አሁን የተዘቀዘቀበት ቤት፣ እውነት ደግሞ እናውራ ከተባለ ሌላ አጀንዳ ፈጥሮ ሌላ ነገር ማቀሳሰር ነው። እውነት እናውራ። እኛ ግን ይህንን ለማውራት ሳይሆን የማንንም ቤት ሀይሚ ስላለች ብቻ አይደለም የማንንም ቤት ምንም እስታላደረጉ ድረስ ማንም ሰው የመንካት መብት የለውም፣ በቃ የራሱ አስተሳሰብ ነው በቃ። አሁን ሱሱ ለምሳሌ እኔ እንደዚህ አይነት ነገር ማድረግ አልፈልግም በቤት ካልሽ፣ የራሱ አስተሳሰብ ነው። እኔ የፈለግኩትን እሰራለሁ ካልኩ፣ የራሱ አስተሳሰብ ነው። ከፍቼ ከፈለግኩ ብሩኬና ሙቢን እሰራለሁ፣ ከፈለግኩ ብሩ እንትና ሙቢንና ሀይሚን እሰራለሁ፣ ከፈለግኩ ልጁን እንደፈለግኩ አደርጋለሁ። ሌላ ነገር እስታላረረኩ ድረስ፣ ሀይሚን ከወንድ ጋር እስታላቀናበርኳት ድረስ፣ ሌላ ነገር እስታልፈጸምኩ ድረስ ምንድን ነው ሌላ ችግር? ለምንድን ነው ቤት መዘቅዘቅ የሚያስፈልገው? ሁሌ ልንገርሽ፣ ወላሂ ሱሱ፣ እያንዳንዷ ማለት ነው ሀይሚን ስንት ነገር ስትል የቆየች በሙሉ ዝም ተብሎ ታልፎ፣ ስንቱ ነው ሀይሚን ሲረቅ የነበረው በዩቱብ ነሽ በቲክቶክ ነሽ፣ ማን ተናግሮ ያውቃል? እስኪ ቢናገሩም ከላይ ከላይ ይናገራሉ ይተዋሉ። እስቲ ሲስን ማን ነው የዘቀዘቃት? የሲስን ቤት ስንት ጊዜ ነው ሀይሚን በአሽሙድና በምን ስትነካ የነበረችው? ማን ነው እስኪ የዘቀዘቃት ቃል አንድ ቀን ሲስን ዘቅዝቃ ታውቃለች? ለምን የሰው ቤት መዘቅዘቅ አስፈለገ? አንቺማ ነሽ፣ አንቺማ ነሽ። እሷ የእነሱን ቤት መዘቅዘቅ ይሻላል። ሚስኪን ነፈር ነሽ ግን አስመሳይ። መሐመድ ያለሱ እንዴ ሱሱ እኮ ማለት ነው የምር ማታውቂው ነገር አለ ሱሱ ዝም በይ፣ ማታውቂው ነገር አለ። ሀይ ምን የሚወድ ሰው ሁሉም አስመሳይ ነው የሚባለው በውስጥ ማለት ነው ሀይሚን መውደድ ሁሉም ማስመሰል ነው የሚያደርጉት፣ ብሩኬን በግድ የሚወዱትን። አሁን እኛ ስለ ብሩኬ መጥፎነት አውርተን አንዳቅም፣ ግን በውስጥ ነው ሲሽለፈለቁ። ብሩኬን አትወድም ሀይሚን አትወድም እያሉ ነው የሚሽለጠለጡት። ጋይስ አርጉ ታፕ አርጉ፣ የምር ታፕ አርጉ። የኔ ውዶች ማለት ነው። የኔ ፍቅር አዎ መዲና፣ ይሄንም ይሄንም ፎቶ እንኳን አመጣሽ። ምናልባት ፐርሰናል ችግር ካለበሽ፣ እኛ ቡርኬን ጠልተን ሳይሆን የቡርኬንም ፎቶ ሰርተናል። ጋስት ነገር ግን የዘኛው ልጅ ጥሩ አይደለም። የዘኛው ልጅ ወስደሽ ቤቴ ስለዘቀዘቅሹ አንቺ እኔ ችግር የለውም። ይሄም ሰርተናል፣ ብዙ ሰርተናል። ነገር ግን ሙቪም ሲሰራ የማይወደው አለ። እኔ ብዙ ነገር ማውራት አልፈልግም። እኔ ያለ ምንም ነገር አይደለም አውራው። እያንዳንዷ ምን እንደምታደርግ አውቃለሁ። እያንዳንዷን ብዙ መረጃ ከነመረጃ ነው የምዘረግፍላችሁ። ግን ቆይ ጊዜ አንደነችግ ለማንኛውም መዲና ፓፊ ደግሞ ብዙ አታውሪ እሺ፣ በቃ ተይው። መናገር ያለብሽ ነው የፈለግሽውን ተናገሪ። ሌላ ነገር ምንም ነገር አታውሪ። እየቀዱ ነው ሲጀምር፣ ዩቱብ ላይ ተለጥፋቸው

እኝኛ ትበለው ብቻ ሀይሚን የሆነ ነገር ተብሎ የሆነ ነገር ሲባል እኝኝ የሚሉት በጣም ነው የሚያበሽቅ። እሱ እውነቱን ልንገርሽ ሀይሚ ብዙ ነገር ሌላ ቤት ገብቼ እንትን ተጣልቼ ነው የወጣሁት። ምን እያሉ ነው ሀይሚ ተብዬዋ? ለምንድን ነው ይቅርታማ አትቀበሉ ምናምን እያሉ ነው። ገጽ እየሰሩ ማለት ሌላ ቤት ማለት ትላንትና ማታ፣ ከዛ አሁን እዚህ ጋር ማለት ቃልየ ቤትን ገብቼ ምንም ነገር አላወራም። እዛ ነው የነበርኩት። እሷ የማን ተወካይ ነች? የሀይሚ ተወካይ ምናምን እያሉ እኔን እየበሉ ነበር። ከዛ እዛ ገቡ፣ ተጣላው ምናምን ተፈጥሮ ነው እዚህ ነው። ስለዚህ እዚህ ጋር እናንተ ደግሞ ሌላ ነገር አታምጡ። ይቅር ይሄ ነገር ካላስተሳስታለች

ላይ ቀይሩ ቀይሩ ተባብለው አስቀያየው ምናምን። ከዛም በኋላ አልሜ ደግሞ አያቸው ቲክታኩ በሙሉ የቡርኬ እህቶች ነነስ አለችና ፖሰታች የዛኔ ነው። እንዲ ው የሀይሚ እህቶች ተነጠሉ። ከዛም በኋላ እዚች ጋር መተን ገስት ላይ አው ይሄን አይነት የሀይሚ ይሄን ፕሮፋይል ያደረጋቸው ነው ግቡ ብለናል። አስከዛ ውጭ የሀይሚ እህቶች ደግሞ የሀይሚ ምርጫ ምርጫቸው ነው። እሷ የምትወደውን በጣም ነው የሚወዱት እሷ የምትጠላውን ጠላች በአየር ላይ በአንድ እግር አቆሙታ በአንድ እግር ሲያቆሙ አየር ላይ ፕሮፋይላቸውን ወለቅ ወለቅ አድርገው ነገር የለው። አደረገችና ስክሬሽ አድርጋ እየሳቀች ደግሞ ቢዶ መልሳ ሰረች ገባሽ ለምን አስፈልገ

እኛ እንሰማለን። መራጃ እኛ ጋር ደርሰናት። ምንድን ነው ምንድን ነው? ውድ ማለት ነው። ይች ሰሊማ ተብዬዋ ማለት ነው፣ ጋለሞታ ማለት ነው። ምንድን ነው ያደረግችው? ይህ ብሮኬ ብቻ ሚዲያን ሁሉ እንሞላልን ምናምን ብላ ነው የጻፈችው። የማቤሶስም ላሳየች ኮመንቷ ኮመንቷን ላሳየሽ ከፈለግን ፕሮፋይል ሚዲያ በሙሉ የብሮኬ ፕሮፋይል እናስደረጋለን አለች። የሰው ወደንስ እኮ ለምናነውያስደሎ ገንዘብ ተከፍሎ ኖ ስለ ገንዘብ አታውሪ ሰንየ፣ ስለ ገንዘብ አታውሪ እነሱ ናቸሉ እነሱ ሲያወሩ ነው እኔ እየሰማት ኔ አላቂም በሌላ ሳንሲ ማለት የእኛ ልጅ አለች አንቲ ጅዳንኮ ማለት

ሲሚትለ የምነውዲሰራላመቅየሲ አሁን ሀይሜ የተበላሸችበት ቦታ ቦታ አምጥታ ነው ማለት ነው። ይህች አድሜ ተብዬ ግን ብሩኬ ጎንጆ ሆነ ቦታ ታመጣለች። እያየን ነው። እኛም ፋክቱን ነው የምንነገር በቃ